ጤና ይስጥልኝ። ይህ ሰበር ዜና ሚዲያ ነው። ሰላምታችን በእያላችሁበት ድረስ እያል አርዕስተ ዜናዎቹ እናስቀድማለን። አብራችሁን ቆዩ። በኦሮሚያ ክልል ምዕራብ ሸዋ በተፈጸመ ጥቃት ሕፃናትን ጨምሮ ከ25 ሰዎች በላይ ተገደሉ። ነዋሪዎች ለጥቃቱ ፋኖን ወቅሰዋል። ዝርዝር አለ። መንግስት፣ ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ወደ መግባባት እንዲመጡ ብፁዕ ወቅዱስ አቡነ ማትያስ ጥሪ አቅርበዋል፣ በዝርዝሩ ትሰሙታላችሁ። የፌዴራል ፖሊስ ደንብ ልብስ ለብሰው ዘረፋ ሲፈጽሙ የነበሩ ሁለት ግለሰቦች በቁጥጥር ስር መዋላቸው ተገልጿል፣ ትሰሙታላችሁ። የቤተ ክርስቲያን ንዋያተ ቅድሳት የሰረቀ አንድ ግለሰብ ፍርድ ቤት ቀርቦ ተፈረደበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በወላይታ ሶዶ ከተማ ድል በጌራራ ቀበሌ ውስጥ በቤተ ክርስቲያን ንብረት ላይ ስርቆት የፈጸመ ግለሰብ አምስት ዓመት ስርዓት መቀጣቱ ተገለጸ። የቀበሌው ፖሊስ አዛዥ ኢንስፔክተር አብርሃም ባሳንድ እንደገለጹት ግለሰቡ አቶ ስጦ ታውጎችሎ ሲባል ነዋሪነቱ ሀባ ጌራራ ቀበሌ መሆኑ ታውቋል። ጥቅምት 8 ቀን 2018 ዓ ም ድል በጌራራ ቀበሌ ቀጣና 3 ከአንድ ቤተ ክርስቲያን ንብረት ሰርቆ በቁጥጥር ስር መዋሉ ተገልጿል። ግለሰቡ በቁጥጥር ስር የዋለው ፖሊስ መምሪያው ጉዳዩን ለፍትህ አካል ማቅረቡን ተከትሎ የሶዶ ከተማ መጀመሪያ ደረጃ ፍርድ ቤት የአምስት ዓመት ጽኑ ሥርዓት ፈርዶበታል። የቀበሌው ታክቲክ ምርመራ ኃላፊ ዋና ሳጅን ተመስገን ተገኘ ፖሊስ ከፍትህ ተቋማት ጋር በመተባበር ወንጀለኞች በፍጥነት ፍርድ እንዲያገኙ እየሰራ መሆኑን ገልጸዋል። መረጃው የወላይታ ሶዶ ከተማ ፖሊስ መምሪያ ነው። በፖሊስ ደንብ ልብስ ተመስለው ዘረፋ የፈጸሙ ሁለት ተጠርጣሪዎች በድንገተኛ አደጋ ተጋልጠው በቁጥጥር ስር መዋላቸው ተገለጸ። ጥቅምት 12 ቀን 2018 ዓ ም የአዲስ አበባ ፖሊስ ጠቅላይ መምሪያ እንዳስታወቀው የጸጥታ አካላት የሚመስል ደንብ ልብስ ለብሰው የዘረፋ ወንጀል የፈጸሙ ሁለት ግለሰቦች በቁጥጥር ስር ውለዋል። ተጠርጣሪዎቹ የግል ተበዳይን ረድኤት አህመድን በአቃቂ ክፍለ ከተማ አባ ሳሙኤል 140 ሰፈር አካባቢ ከንግድ ስቋ ወጥታ መኪና እያሽከረከረችበት ባለችበት ሰዓት በድንገት ያስቆሟታ ተበዳይን ከመንጃ መቀመጫዋ በማስወረድ መኪናውን እየነዱ ወደ ሌላ አቅጣጫ ወስደዋት አምስት መቶ ሺ ብር ወደ አካውንታቸው እንድታስተላልፍ አስገድደዋታ ገንዘቡ እንደሌላ ስትገልጽላቸው በእጇ የነበረ ስምንት ሺ ሰባት መቶ ብር ጥሬ ገንዘብና ሁለት ሞባይል ስልኮችን ወስደው እሷን ካስወረዱ በኋላ በመኪኗ ለማምለጥ ሞክረዋ ሊያመልጡ ሲሞክሩ ተሽከርካሪው ከሌላ መኪና ጋር ተጋጭቶ የትራፊክ አደጋ ደርሷል። ከአደጋው በኋላ ለመሰወር በመሮጥ ሰው ቤት ለመግባት ሞክረዋል። ሳጅን ፋንታሁን አለምነህ በተባለ የ አዲስ አበባ ፖሊስ ሞተረኛ ትራፊክና በማህበረሰቡ ትብብር ከነ ማስረጃው በቁጥጥር ስር ውለዋል። ፖሊስ እንደገለጸው ተጠርጣሪዎቹ የጸጥታ አካል እንዳልሆኑ ተረጋግጧል ምርመራን በመጠናከር ላይ ነው ብለዋል የጸጥታ አካል በመምሰል ወንጀል የሚፈጽሙ ግለሰቦች ሊያጋጥማችሁ ስለሚችሉ አጠራጣሪ ሁኔታ ሲያጋጥማችሁ። ለሚመለከተው የጸጥታ አካል ጥቆማና መረጃ በመስጠት ትብብራችሁ እንድታጠናክሩ የአዲስ አበባ ፖሊስ ጠቅላይ መምሪያ ጥሪ አቅርበዋል መንግስት ተፎካካሪ ፓርቲዎችና ነፍጥ ያነሱ ወገኖች ሁሉ ወደ መግባባት እንዲመጡ ፓትሪያርኩ ጥሪ ያቀረቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብጹዕ ቅዱስ አቡነ ማትያስ መንግስት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ወደ መግባባት እንዲመጡ ጥሪ አቅርበዋል። ፓትሪያርኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ ምልአተ ጉባኤ ማስጀመሪያ መርሃ ግብር ላይ በሰጡት መግለጫ የነገው ትውልድ ልማታዊ ተስፋውን ሊሆን የሚችለው ሰላምና ድገት ሲኖር ነው ብለዋል። ብዙ ቅዱስ ቅዱስ አቡነ ማትያስ ሁሉም አካል ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን ብለዋል። ፓትርያርኩ መግለጫቸው በሀገራችን ያለው ያለመረጋጋት በህዝባችን አጠቃላይ ስነ ልቦና በሀገሪቱ አንድነትና እድገት የሚያስከትለው ጫና ቀላል የሚባል አይደለም። የህዝቡ ስነ ልቦና ከተጎዳ የነገው እድል ጤናማ ይሆናል ተብሎ አይታሰብም ሲሉ አክለዋል። አክለውም ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን አድርጎታል ብለዋል። በመሆኑም ይህ የእርስ በእርስ ግጭት ቆሞ ችግሮችን በውይይትና በድረድር በመፍታት የወንድማማች እልቂት እንዲያስቆም የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል ሲሉ አሳስበዋል። በዘመናችን እየተከሰተ ያለውን ችግር ስንዘረዝሩ ውለን ብናደር መናገሩ በራሱ መፍትሄ ሊያመጣልን አይችልም ያሉት ፓትርያርኩ ጉባኤው ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላደል በስብሰባው ሊተል ይገባል ሲሉ የአደራ መልእክታቸውን አስተላልፈዋል በተጨማሪም ቤተ ክርስቲያኗ ፈተና ውስጥ መሆኗን የጠቀሱት ብፁዕ ወቅዱስ አቡነ ማትያስ ስም የማጥፋት ዘመቻ የቤተ ክርስቲያኗን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከመቅደር ደርሷል ብለዋል ይህም ህገ መንግስት በቀጥ በቀጥታ የሚጻራ ድርጊት መሆኑን ገልጸው፣ ሆኖም በህግ የሚጠይቅና የሚያስቆም አካል አልተገኘም ሲሉ ወቅሰዋል። በኦሮሚያ ክልል ምዕራብ ሸዋ በተፈጸመ ጥቃት ህጻናትን ጨምሮ ከ25 ሰዎች በላይ ተገደሉ። ነዋሪዎች ለጥቃቱ ፋኖን ወቅሰዋል። ኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ጥቅምት 9 ቀን 2018 ዓ ም በተፈጸመ ጥቃት ሴቶችና ህጻናትን ጨምሮ ከ25 ሰዎች በላይ መገደላቸውን ነዋሪዎች ተናገሩ። የአካባቢው ነዋሪዎች ጥቃቱን ያደረሱት በአካባቢው ይንቀሳቀሳሉ ያሏቸውን የፋኖ ታጣቂዎች መሆናቸውን ገልጸዋል። ታጣቂዎቹ ከጉራጌ ዞን አብሽጌ ወረዳ ተሻግረው ኖኖ ወረዳ በምትገኘው አሎ ድንቂ ቀበሌ ቤት ለቤት በመዘዋወር ሽማግሌዎችን ሕፃናትንና ነፍሰጡ ሴቶችን ሳይቀር ገድለዋል ሲል የኖኖ ወረዳ ነዋሪ የሆነው ኢብሳ ጀማል ለደህንነቱ ሲባል ስሙ የተቀየረ አንድ ግለሰብ ለአዲስ ስታንዳርድ ገልጿል። ሌላኛው የኖኖ ነዋሪ በምሽት ከአብሸጌ የመጡ ታጣቂዎች በመጀመሪያ በስለት መሣሪያዎች ጥቃት ከፈጸሙ በኋላ ተኩስ መክፈታቸውን አዲስ ስታንዳርድ ነግሮኛል ብሏል። ነዋሪው እስካሁን 29 ሰዎች ቀብረናል ስድስት ሰዎች ደግሞ ለሕክምና ወደ ሌላ አካባቢ ተልከዋል። ሁለት ሴቶች የት እንደደረሱ እስካሁን አይታወቅም ብለዋል። መረጃው የአዲስ ስታንዳርድ ነው። ውድ አድማጭ ተመልካቾቻችን ለሰዓቱ ያዝናቸው አጫጭር መረጃዎች እነዚህን ይመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸርንቆይ